ባለሁበት ዘጠና ዘጠኝ በመቶ ሙስሊም ነው። ስለዚህ ማንም ሰው ደፍሮ ቀና አይልም። በመንጫ አንገቱ ምንለው። ጽዋው ሞልቶ ዛሬም እየፈሰሰ ነው። ክርስቶስ ኢየሱስ በቀራኑ ያደባ እኔ ባለሁበት ዘጠና ዘጠኝ በመቶ ሙስሊም ነው። ስለዚህ ማንም ሰው ደፍሮ ቀና አይልም። በመንጫ አንገቱ ምንለው። ድመትን ቤቷን ዘግተ ብትደበድባት መድረሻ በተሰጣት መጨረሻ ላይ ነብር ሁና ራስን ዞራ ትበላሃለች። አሁን ላይ በክርስቲያኖች ላይ የሚደረገው ጭፍጨፋ ይሄንን ያሳያል። በአርሲ ክርስቲያኖች ላይ የሚደረገው ጭፍጨፋ ሊቆም ይገባል። ሁላችንም ኦርቶዶክሳውያን መቃወም መቻል አለብን። አርሲ የደም ምድር ሆናለች አሁን ላይ። አንድ ወዳጄ እንደነገረኝ መንገድ ላይ አስቁሞ እባክህን ድምፅ ሆናቸው ቲክቶክ ላይ ስለማይ ነው አርሲ ነው ኔ ካርሲ ነው የመጣሁት አርሲ ላይ ሆነ ኦርቶዶክሳውያን በጫካን የሚገኙት በዱር በገደሉ ነው ያሉት፣ የሚበሉት የሚጠጡት የላቸውም። እባክህን ድምፅ ሆናቸው አለኝ። እኔ ምን አቅም አለኝ ወንድሜ፣ እግዚአብሔር ብርታቱን ይስጣችሁ እንጂ። ስለዚህ መሆን ያለበት ይሆናል። ኦርቶዶክሳውያን ሁላችሁም ለአርሲ ክርስቲያኖች ድምፅ ሆኗቸው። እግዚአብሔር አምላክ ለሁሉም ብርታቱን ይስጥልን። ከዛ ውጭ ግን ሁላችንም ኦርቶዶክሳውያን መከላከል ባለብን ደረጃ ቆመን መሞት ለምን እንደሆነ አላቅም። ቀድሞ የተሰራው ቪዲዮ ብዙ ሰው ጋር አልደረሰም። ስለዚህ አሁን የቀረው አንድ ሰዓት በመሆኑ በተቻለ አቅም ለብዙዎች እንዲደርስ ይህ መልዕክት እንድታደርጉልኝ እጠይቃቸዋለሁ። ከአርሲ ኦርቶዶክሳውያን ጭፍጨፋ የተረፉት ሁለቱ ታዳጊ ሕፃናት ልጆችን የተሻለ ሕክምና ከማግኘት እስከ ዘላቂ ድጋፎች ድረስ የሚደርስን እርብርብ ለማድረግ ወላጅ ልንሆናቸው ወንድም ልንሆናቸው ቀጠሮ ይዘናልና ቀጥታ ስርጭት ላይ በመገኘት ለዚህ ነገር አጋርነታችንን እንድናሳይ በብፁዕ አባታችን አቡነ ይስሐቅ የተጀመረውን መልካም አበርክቶት እኛም ልጆቻቸው አጠናክረን እንድንቀጥል እጠይቃቸዋለሁ። እባካችሁ ለብዙዎች አድርሱ። እዋ ሞልቶ ዛሬም እየፈሰሰ ነው። ህግ ባለበት እየገላመጡን፣ ህግ በሌለበት እየገደሉን መረገም ይሁን አለመታደል አላቅም፣ ወገኖቼ ይህን ሁሉ ዋጋ የምንከፍለው ወንጀል ሰርተን አይደለም። ወንጌል ሰብ ቀን ነው። የትኛውን ቀን ነው እርሱ የምትሉት? እነዛ የዛሬ ዓመት ዝቋላ ገዳም ላይ የታረዱትን ነው ወይስ ጥር ሃያ ሰባት ቀን እንደዛ እንደ ዱቄት የረገፉት ሰማዕታት የሻሸመኔ ሰማዕታት ናቸው ወይስ እነዛ የያቤሎ ወጣቶች ናቸው ወይስ ደሞ ሞጆ አካባቢ እስከነ ሙሉ ቤተሰባቸው የተቃጠሉት ኦርቶዶክስያን ናቸው? ወይስ አርሲ ዶዶላ ላይ በግፍ የታረዱት ኦርቶዶክስያኖች ናቸው? እርሱ ትምህርት ክርስቶስን አልክድም፣ ከክርስትናዬ አልለይም፣ ሃይማኖቴን አልተውም ብሎ የሞተው ደግሞ ሰማዕትነት ነው። ሰማዕታት እንጂ አምነው የሞቱትን ስላንተ ቀኑን ሁሉ እንገደላለን እንደሚታረዱ በጎች ተቆጠርን አለ። ስላንተ ቀኑን ሁሉ አለ እንገደላለን እንደሚታረድ በግ ልብሳችንን ሸጠን። አዎ ሲሞቀን የምናወልቀው ሲበርደን የምንደርበው ጃኬት አይደለም። ክርስትና ህይወት ነው የምንኖረው ህይወት ነው የምንተገብረው ህይወት ነው ደግሞም አክሊን ለመቀዳጀት የምንሮጠው ሩጫ ነው ክርስትና። አባቶቻችን ፍትህ ለቤተ ክርስቲያን ፍትህ ለተዋሕዶ ሃይማኖታችን፣ ቤተ ክርስቲያናችን ተጨቁራለች። እነዚህ ሰዎች ለፍርድ ይቅረቡልን። እናታችን ኪዳነ ምሕረት ያ አይገባትም። ሰማዕቷ ቅድስት አርሴማ ያ አይገባትም። ሊቀ መላእክት ቅዱስ ገብርኤል ያ አይገባውም። ሊቀ መላእክት ቅዱስ ሚካኤል ያ አይገባውም። አባቶቻችን ፍትሕ ለቤተ ክርስቲያን ፍትሕ ለተዋሕዶ ሃይማኖታችን። ቤተ ክርስቲያናችን ተጨቁናለች። እነዚህ ሰዎች ለፍርድ ይቅረቡልን። ትናንትና የመቤታችን የድንግል ማርያምን ስዕል አድኖ ዝቀዳ አቡነ የተክለ ሃይማኖት የጻድቁ አባታችንን ስዕል አድኖ የቀደደው ወሮ በላ ለፍርድ ስላልቀረበ ዛሬ ግን የአቡነ ገብረ መንፈስ ቅዱስን ስዕል አድኖ፣ የሰማዕቱ የቅዱስ ጊዮርጊስን ስዕል አድኖ፣ የሰማዕቱ የቅዱስ ታርሴማት ስዕል አድኖ፣ ቅዱስ ጊዮርጊስ እንዳንተ እኮ ቁጭ ብለው ሥጋቸውን ጮማቸውን እየቆረጡ ወይናቸውን እየጨለጡ አይደለም ከፍ ብለው አንገታት የኦርቶዶክሳውያን ግድያ ይቁም፣ የባለ ማህተቦች ግድያ ይቁም። በአርሲ ኦርቶዶክሳውያን ይታረዳሉ፣ በሻሸመኔ ኦርቶዶክሳውያን ይታረዳሉ፣ በዝቋላ በአስቦት ገዳም ክርስቲያን ኦርቶዶክሳውያን ባለ ማህተቦች ይገደላሉ፣ ይታረዳሉ። የክርስቲያኖች ሞት ይቁም፣ የኦርቶዶክሳውያን ባለ ማህተቦች መታረድ ይቁም፣ ይቁም፣ ይቁም። በነገ ሁለት ጥቅምት 24 ቀን 2018 ዓ ም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና በአለም ላይ ያሉ ኦርቶዶክሳውያን በግፍ መገደል በግፍ መሳደድ ይብቃ የሚል ፕሮግራም ከነገው ጀምሮ ይጀምራል። ታዲያም ኦርቶዶክሳውያን በዓለም ላይ ያላቸው በሙሉ በሶሻል ሚዲያ ይህንን መረጃ ፕሮፋይል በማድረግና በተለይ በአሩሲም በጎጃም ምድር መራዊ ላይ የተሰዉ የቆሎ ተማሪዎች፣ በወሎ የተሰዉ ወንድሞችና እህቶቻችን፣ ስለ ኦርቶዶክስ ተዋሕዶ ሲሉ ሕይወታቸውን ላጡ አባቶችና እህቶቻችን በነገ ጀምሮ የሚዲያ ዘመቻ ይጀምራል። ስለዚህ ኦርቶዶክስ የሆነ በሙሉ ይህንን መረጃ ሼር በማድረግ ኮፒ ሊንክ በማድረግ ዓለም አቀፋዊ ተጽዕኖችን ለመፍጠርና ድምፃችን ዓለም አቀፍ ሆኖም እንዲሰማ ጥሪ እናስተላልፋለን። ይህንን አስመልክቶም በዓለም አቀፍ ደረጃ ይህ መረጃ ይሰራጭ። ኦርቶዶክሳዊያን ሼር ማድረጋቸውን አትርሱም። በተለይ በነገሎት የሚዘጋጀው በተለያዩ የፌስቡክ፣ ቴሌግራም፣ ቲክቶክ እንዲሁም ሌሎች ፕላትፎርሞችን የሚጠቀሙ እህቶችና ወንድሞች ተጽዕኖ ፈጣሪዎች በነገሎት አደራ ሲል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ምእመናትና ምእመናን ብሎም ማዕተቢያን ጠለጠረ ለራሳችሁ ስትሉም ይህንን መረጃ ሼር አድርጉም። ለሁሉም ኦርቶዶክሳውያን ትክታገሮች የቀረበ ጥሪ። እንደሚታወቀው ባለፉት ቀናት በአሪሲ በኦርቶዶክሳውያን ላይ ጄኖሳይድ እየተፈጸመ እንደሆነ ሁላችንም ስናይ ሰንብተናል። ይህንን ተከትሎ ለዓለም አቀፉ ማህበረሰብ ድምፃችን ለማሰማት ታላቅ የሚዲያ ዘመቻ ተጠርቷል። ይህ የሚዲያ ዘመቻ ከጥቅምት 24 እስከ ጥቅምት 27 ድረስ የሚከናወን ይሆናል። ይህንንም ተከትሎ ሁላችሁም ቲክታከሮች በነዚህ ቀናት ማለትም ከሰኞ እስከ ረቡ ባሉት በእነዚህ ሶስት ቀናት ውስጥ ጌም የምትጫወቱም፣ የምታስተምሩም፣ ዲቤት የምታደርጉም፣ የተለያየ እንቅስቃሴ በፕላትፎርማችሁ የምታደርጉ ኦርቶዶክሳውያን ቲክታከሮች በነዚህ ቀናት የሞቱትን ኦርቶዶክሳውያንን ሰማዕታቱን የምንዘክርበት ቀን ስለሚሆን ሁላችሁም በእነዚህ ቀናቶች ጌም ባለመጫወት፣ መምህራንም ትምህርቱን ለጊዜው በማቆም ሰማዕታትን እንድንዘክር ጥሪ እናስተላልፋለን። ፕሮፋይል ፒክቸራችን በመቀየር የሰማይ ታቱን ጩኸ አለምን በከፍተኛ ሁኔታ እያነጋገር የሚገኘው የፕሬዚዳንት ትራምፕ ንግግር የክርስቲያኖች ጭፍጨፋ ካልቆመ ጦሬን ወደ ናይጄሪያ እልካለው ሲሉ እንግዲህ ዶናልድ ትራምፕ ተደምተዋል። ፕሬዚዳንቱ ሁኔታው ካልተሻሻለ የአሜሪካ ጦር ወደ ናይጄሪያ ሊላክ እንደሚችል እንግዲህ አስፈራርተዋል። ትራምፕ በናይጄሪያ ውስጥ በየቀኑ በሺዎች የሚቆጠሩ ክርስቲያኖች እየተገደሉ ነው በማለት እንግዲህ የናይጄሪያ መንግስት ይህንን እልቂት ለመከላከል በቂ እርምጃ እየወሰደ አይደለም የለም ሲሉም እንግዲህ ከሰዋል። በሃይማኖታቸው ምክንያት ህይወታቸው ያጡት ክርስቲያኖችን ዝም ብለን አንመለከትም። የናይጄሪያ መንግስት ይህን አሰቃቂ ጭፍጨፋ ወዲያውኑ ማቆም አለበትም፣ ካልሆነ ግን እንግዲህ የአሜሪካ ጦር በመላክ ይህንን ሁኔታ እኛ ለማስቆም እንገደዳለን ሲሉ ተደምጠዋል። የፕሬዚዳንቱ መግለጫ በዓለም አቀፍ ማህበረሰብ ውስጥ እንግዲህ ከፍተኛ ውጥረትን ፈጥሯል። እናንተስ በዚህ ጉዳይ ምትላላችሁ? ሃሳባችሁን አጋሩ። ጥቅምት 24 እስከ ጥቅምት 27 ቀን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 በሜንጫ በገጀራ በድንጋይና በጦር መሳሪያ ተገድለዋል። አስከሬናቸውም በየሜዳው ተጎትተዋል። በዱር አውሬዎችም እንዲበላ ተደርጓል። ለዘመናት ያፈሩት ሀብትና ንብረትም ወድሟል። ለማሳያ ያክል በዚህ ሁለት ዓመታት ውስጥ በኦሮሚያ ክልል በአርሲ ሀገረ ስብከት በጉናና መርቲ ወረዳዎች በሸርካ በሄላ በሆንቆሎዋቢ ወረዳ ብቻ ከመቶ አርባ አምስት በላይ ሞታቸው የተመዘገበ ኦርቶዶክሳውያንን በእምነት ማንነታቸው ተገድለዋል። ከ16 በላይ አብያተ ክርስቲያናት በጥቃት ስጋት ብቻ ተዘግተዋል። ለቁጥር የሚታክቱ ደግሞ ታግተው ነፍሳቸው በገንዘብ ኃይል አትርፈዋል። ይህ የሁለት ዓመት ብቻ ሁነት ነው። የአሪሲ ኦርቶዶክሳውያንን መከራ እና ጥቃት ማሰብ ከጀመርን ከሰባት ዓመት በላይ መሆናችን ስናስብ ደግሞ ሰቀቀኑን እጅግ ያስፈራል። ጉዳዩ በቀጥታ የሚመለከታቸው የመንግስት አካላትና ጠቅላይ ቤተ ክህነት ይህንን ኢሰብአዊ ድርጊት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 መገደላችን ላይ የሚሳለቀው ቤተ ክህነታችን ይህንን ያደርግልናል ብለን ተስፋ ስለማናደርግ በዚህ መልኩ አንድነታችንን አጠናክረን ወልዳ ላሳደገችንና ለምንሳሳላት ቤተክርስቲያናችን ተገቢውን መስዋዕትነት ለመክፈል እራሳችንን የሚጠበቅብንን ለማድረግ ዝግጁ እንድንሆን ለማሳሰብ እንወዳለን። ስለሆነ በመላው ዓለም የምትገኙ ኦርቶዶክሳውያን ከጥቅምት 24 እስከ ጥቅምት 27 ለተከታታይ ሶስት ቀናት በሚደረገው የሚዲያ ዘመቻ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 ምክንያቶቻችን ሁሉ ወደ ጎን አድርገን ከዘመቻው ጎንድ ጎን እንድንሆን ጥሪያችን እናስተላልፋለን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ላይ የተፈጸመውን ግድያ በማውገዝ እና መግለጫ በማውጣት ከጎናችን ለነበራችሁ በኢትዮጵያ ውስጥ ለምትገኙ የተለያዩ የእምነት ተቋማት የጎረቤት ቤት ሲቃጠል ዝም ብለህ ካየህ አንተን ከመቃጠል አያድንህም እንዲሉ አባቶቻችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይህን ያህል ግፍና መከራ ሲደርስባት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 ትዊተር ላይ ብቻ የተዘጋጁ ሃሽታግ እና የዓለም አቀፍ ተቋማት መሪዎችን አካውንት ታግ እና ሜንሽን በማድረግ ዘመቻ እናካሄዳለን። አራተኛ ከኮሚቴው የሚለቀቀውን የሞቱ ኦርቶዶክሳውያንን ፎቶና ቪዲዮ በፌስቡክ እና ኢንስታግራም ላይ ኮሚኒቲ ጋይድ ላይን በጠበቀ መልኩ እንለቃለን። አምስተኛ ኮሚቴው በሚመርጣቸው የቲክቶክ መምህራን አካውንት በኢትዮጵያ ሰዓት አቆጣጠር ከቀኑ ዘጠኝ ሰዓት እስከ አስራ ሁለት ሰዓት ድረስ ሰማይታቱን የመዘከር ስራ እንሰራለን። በተጨማሪም ሶሻል ሚዲያ ላይ የሚፖሰቱ ዝርዝር መረጃዎችን ኮሚቴው በየሰዓቱ እየተከታተለ የሚያሳውቅ መሆኑን እናሳውቃል ውድ የቤተ ክርስቲያን አባቶች ሊቃውንት መምህራንና ምዕመናን ዛሬ ላይ በቤተ ክርስቲያናችን እና በኦርቶዶክሳውያን ላይ የተደቀነው ፈተና የእያንዳንዳችንም ሆነ የሃይማኖታችን ህልውና አደጋ ውስጥ የከተተ መሆኑን በመገንዘብ በፍጹም ትግስት በአንድነት በጸሎት በሀዘንና ጉዳዩን ከመቼውም ጊዜ በላይ በቅርበት በመከታተል ለሚጠበቅብን ኦርቶዶክሳዊ ተጋድሎ በፍጹም ጥብአት ዝግጁ እንድንሆንና በዚህ ወሳኝ ወቅት የሚጠበቅብንን ሁሉ እያደረግን ይህንን መረጃ ለሁሉም ኦርቶዶክሳውያን እንድናስተላለፍ በትህትና እንጠይቃለን። ኃላፊነት ያለባችሁ የመገናኛ ብዙሃን ከማንኛውም ፖለቲካ ወገንተኛነት ነፃ በመሆን ከአስተባባሪ ኮሚቴው የሚተላለፈውን ትክክለኛና ተአማኒነት ያለውን መረጃ ለህዝቡ እንድታደርሱ እያሳሰብን በዚሁ አጋጣሚ በተለያዩ የማህበራዊ ሚዲያ ላይ ያላችሁ ውድ ኦርቶዶክሳውያን ቲክታከሮች፣ ፌስቡክ፣ ቴሌግራም፣ ኢንስታግራም እንዲሁም ትዊተር ተጠቃሚዎች ባለን አቅም ሁሉ በመጮህ በኦርቶዶክሳውያን ላይ እየደረሰ ያለውን አሰቃቂ ግድያ ወይም ጄኖሳይድ ለዓለም በማሳወቅ የበኩላችሁን ድርሻ እንድትወጡ ጥሪያችን እናስተላልፋለን። ቮይስ ፎር ኢትዮጵያ ኦርቶዶክስ ክሪስቲያንስ፣ ስቶፕ ጄኖሳይድ ኦርቶዶክስ ክሪስቲያንስ ኢን ኢትዮጵያ፣ ፕሪ ፎር ኢትዮጵያ ኦርቶዶክስ ክሪስቲያንስ። የአርሲ ወገኖቻችን ደም በከንቱ ፈሶ መቅረት የለበትም፣ በቃ ሊባል ይገባዋል። እንደ አንድ ሰሞን አጀንዳ ብቻ ታይቶ የሚታለፍ ነገር በፍጹም አይደለም። ይህ ሳምንት ዓለም አቀፍ ጥሪን የምናሰማበትና ሞታችን ይብቃ በገዛ ሀገራችን ላይ መጨፍጨፍ በቃ የምንልበት ሳምንት ነው። ይህንንም ተጽዕኖ ከፍ አድርገን ለመጓዝ እንዲቻል የተለያዩ አጫጭር መልእክቶችን በእንግሊዝኛ ቋንቋ ማለት ነው ለተለያዩ ዓለም አቀፍ ሚዲያዎች እንዲሁም የሰብአዊ መብት ተሟጋችና መንግስታት የምናደርስበት ይሆናል በተለያዩ የሚዲያ አውታሮች ማለት ነው ስለዚህ ሁላችንም ከትንሹ ከበስተላይ የተቀመጠውን ነጋሪት ሁላችንም ፕሮፋይል ፒክቸር ከመቀየር አንስቶ በትዊተር በፌስቡክ በኢንስታግራም በቲክቶክ በዩቲዩብ በሁሉም የሚዲያ አውታሮች ሁሉ በቃን እንላለን ስለዚህ ለዚህ ጥሪ ሁላችን በጋራ እንድንሰለፍ መልእክታችንን ለማስተላለፍ እንወዳለን። የኦርቶዶክሳያን ግድያ ይቁም! የባለማህተቦች ግድያ ይቁም! በአርሲ ኦርቶዶክሳያን ይታረዳሉ። በሻሸመኔ ኦርቶዶክሳያን ይታረዳሉ። በዝቋላ በአሰቡት ገዳም ክርስቲያን ኦርቶዶክሳያን ባለማህተቦች ይገደላሉ፣ ይታረዳሉ። የክርስቲያኖች ሞት ይቁም! የኦርቶዶክሳያን ባለማህተቦች መታረድ ይቁም! ይቁም! ይቁም! ይቁም! የኦርቶዶክሲያን ግድያ ይቁም። የባለማዕተቦች ግድያ ይቁም። ባርሲ ኦርቶዶክሲያን ይታረዳሉ። በዝቋላ ገዳም ኦርቶዶክሲያን በየዓመቱ ይገደላሉ። በአሰቦት ገዳም ኦርቶዶክሲያን ባለማዕተቦች፣ መነኮሳት፣ አባቶች ይገደላሉ። በሻሸመኔ ሰማዕትነትን የተቀበሉ ኦርቶዶክሲያን አሉ። ኦርቶዶክሲያን ግድያ ይቁም። ከዛሬ ጀምሮ ለተከታታይ ሶስትና አራት ቀናት ሰማዕታቱን የምንዘክርበት ባለማኅተብ ስለ ሃይማኖታቸው ስለ እምነታቸው ብሎ የተገደሉትን ኦርቶዶክሳውያን የምንዘክርበት ዕለት ነው። የኦርቶዶክሳ ግድያ ይቁም! የባለ ማህተቦች ግድያ ይቁም! ፍትህ በአርሲ በማህተባቸው ምክንያት ለተጨፈጨፉ ክርስቲያኑ አለም አቀፍ የማህበራዊ ሚዲያ ዘመቻችን ማካሄድ ያለባቸው ሀሳቡ ጠቅላይ ቤተ ክህነት ወይም ደግሞ ቋሚ ሲኖዶስ በአስቸኳይ ጉዳቱ ለደረሰበት አካባቢ በመሄድ ወገኖቻችንን እንዲጎበኝና እንዲያጽናና እንጠይቃለን። ሁለተኛ በጉዳቱ አካላቸውና ንብረታቸውን ላጡ ወገኖቻችን በአስቸኳይ እርዳታ እንዲደረግላቸው እንጠይቃለን። ሶስተኛ በጉዳቱ ሰማዕትነት ለተቀበሉ ወገኖቻችን ጠቅላይ ቤተ ክህነት ለአራርቲ ክርስቲያኖች እንዳደረገው ፀሎት ፍታት እንዲደረግ እንደዚሁ ነው፣ በተመሳሳይ ቀን በሁሉም አድባራት እንዲደረግላቸው እንጠይቃለን። ከፍተኛ ሁሉ መግለጽ ስብከቶች በዚህ ጉዳይ መግለጫ እንዲሰጡ ካልሆነ ከገዳዮቹ ለይተን አናያቸው። አምስተኛ ቀጣይ ይህ ችግር እንዳይከሰት መፍትሄ የሚለው በአስቸኳይ ጠቅላይ ቤተ ክህነት እንዲያሳውቀን እንጠይቃለን። ስድስተኛ በአዲስ ሀገረ ስብከት በተደጋጋሚ ከፍተኛ ተጋሎች ሰማዕትነት የተቀበሉ የሰማዕታቱን ልጆች ሕጻናት ቤተ ክህነቱ ተቀብሎ እንዲያሳድጋቸው። ህዝብ ምንድን ነው የበደላችሁ? በሌሳን መኒ ኦርቶዶክስ ኦሮሞ ማል ማል በሌሱ መኒ ኩን ጉያ ጉያን ቀለማ አጅራ ጉያ ጉያን ዱአ አጅራ ዳኢም መኒን ቀለምቲ አቦኒኒ ቀለሙ ቆቴ ቡላን ባዬን ገሉ ቆቴኛቱ ምንድነው ጥፋቱ? ጭራሽ አርፋችሁ ተርፋችሁ በነሱ ደም ላይ ዛሬ ድንኳን እንኳን ሳይፈርስ እያለቀስን ባለንበት ሰዓት ላይ የሆነ ሰው ወጥቶ ፕሮቴስታንትን ተቀላቀለ የሆነ ሰው መጥቶ ለኔ እግዚአብሔር ተዋጋልኝ እንኳን አለቃችሁ አለ ብላችሁ እሱን አጀንዳ የሚያስቀየርን ነገር ታመጡልናላችሁ። እኛ ይህ አይጠቅመንም። ዓለም ይወቅልን፣ እየተጨፈጨፍን ነው። በማህተቡ የኦሮሞ ህዝብ እየተገደለ ነው የሚለውን ነው ዓለም እንዲያቅልን የምንፈልገው። በቃ አንሙት፣ መሞት አንፈልግም፣ በሃይማኖታችን እንኑር እያልን እኮ ያለ ነው ያለነው። ጭራሽ ጭራሽ ጭራሽ ጭራሽ አባቶች ጸጥ ብለዋል። የወረዳው ቤተ ክህነት ዋና ኃላፊ ቄስ ታመነ በየነ አፍንጫቸው ስር ነው ሁሉ ነገር እየሆነ ያለው። ምንም አይናገሩም። ምንም አይነት ሪፖርት ለበላይ ቤተ ክህነት አያስገቡም ምንም የአርሲ ሀገረ ስብከትም ቢሆኑ ጸጥ። ምንድን ነው የበደላችሁ? ይሄ ህዝብ ምንድን ነው ያደረገው? ምንድን ነው ያደረገው? የኦሮሞ ኦርቶዶክስ ሃይማኖቱ ከመታገል ውጭ ምን አደረገ? ለሃይማኖቱ ብሎ እየታረደ እኮ ነው ያለው። ለምንድን ነው አለንልህ ማለት ያቃታችሁ? አትሊስት ለምንድን ነው ይሄንን እንኳን እንደው ድምጽ መሆን ያውቃታችሁ? ለምን ሪፖርት ማድረግ አውቃታችሁ? አረ ጥፋታችን ምንድን ነው? እስኪ ንገሩን አባቶች ንገሩን እስኪ ምንድን ያጠፋ ነው? ማል በሌ ሲኔ ሜ ማልበለ ሲኔ ሲላ አቦኒ ኦሮሞዝ አቺ ከሰርቱ በለ ሳንገኛ ማል ሜኑ ሂማ ዘመኑ የጠንቋዮች መንግስት ስለሆነ የባለ ውቃቢ የባለ አውሊያ ልጆች የነገሱበት ጊዜ ስለሆነ በጋሻውም እናቱ ጫት እየበላች እኔ አጠገቤ ቆማን ያየዋት እሱ ታስሮ መጥቶ ጥቁር ያሉ እናት፣ መቼም እናት እናት ናቸው። እንዴት መጣሽ? እንዴት ልጠይቂ መጣሽ? ማን ያለሽ ጌቱ ምኑ ናቸው ስለው እናቱ ናቸው ምናምን አለ እና በዛ በጥንቆላ እዚህ ጋር አትግባ እዚህ ቤተክርስቲያን ተመለስ የሚሉት እናቱ ማለት ዲላ ያላችሁ ተናገሩ። ወጣ ወጣ በሉ ይሄ የጠንቋይ ልጅ ዛሬ በቤተ ክርስቲያኒቷ ውስጥ ጉሮሮ ላይ ቆሜ ጉሮሮ ላይ ቆሜ ተደብድቤ ታስሬ ተገርፌ ሻሸመኔ ላይ ያንኑላ የክህደት የክህደት የክህደት ስብከቶቻቸውን መርዛቸውን አውጥተው አቃጥለው የተሠራውን ዛሬ ቀን ጠብቆ የጴንጤ መንግስት ስለሆነ የብልጽግና ወንጌል መንግስት ስለሆነ፣ ዛሬ በሞቱት ወገኖቻችን እንዲህ ሲል ሰማሁት። እስቲ እንስማው፣ ቀጥል። ለመጀመሪያ ጊዜ ካሴቱ የተቃጠለው ሻሸመኔ ቅዱስ ሚካኤል ቤተክርስቲያን ታስታውሱ። ሰዎች፣ ዘመን ጠበቀ፣ እግዚአብሔር ጊዜ ጠበቀ። ሻሸመኔ ለንኮሳት፣ ማንም ሰው አሁን ላይመስለው ይችላል። እንዴ አሁን ያ ሁሉ ተረስቶ ተጠቃም እንዲሆን እንዴ? አንተ ምን አድርገህ ነው ባለማህተሞች የታረዱት? አንተ ምን አድርገህ ነው ቄሱ የታረደው? አንተ ምን አድርገህ ነው ቤተ መቅደሱ የተለኮሰው በእሳት? አንተ ምን አድርገህ ነው ወይ አንተ ወይ አባቶች ድሮ ምን አድርገው ነው እኔ ብዙ ምለው የለኝም። ለወዳጆቹ እንዲሰሙት አድርጌ ነው። ቅዱስ እንደ በጋሻው አባባል ቅዱስ ጳውሎስ በሮማ አደባባይ በሰይፍ የተቆረጠው ምን ሆኖ ነው? ምን አድርጎ ነው? ቅዱስ ጴጥሮስ በሮማ አደባባይ በዝቅዝቅ የተሰቀለው ቅዱስ ጴጥሮስ ምን አድርጎ ነው? አባቱ ምን አድርጎ ነው? ቅዱስ ቶማስ ሰውነቱን፣ ቆዳውን የተገፈፈው ሐዋርያው ምን አርጎ ነው? አባቱ ምን አርጎ ነው? ክርስቶስ ኢየሱስ በቀራኒው አደባባይ ላይ የተሰቀለው ምን አርጎ ነው? ዘመን ጠብቆ ማነው የተበቀለው? ክርስቶስን፣ አንቴ ጠንቋይ ልጅ፣ አንቴ አጋንንት ሳቢ ልጅ መልስ መልስ ሐዋርያቱ የተወገሩት ሐዋርያቱ የተደበደቡት ምን አርገው ነው በኔሮን ቄሳር ያ ሁሉ ክርስቲያን የታረደው የተቀጠቀጠው ለአንበሳ የተሰጡት ክርስቲያኖች ምን አርገው ነው በዲዮቅልጥያኖስ ጊዜ እነዚያ ሁሉ ክርስቲያኖች የታረዱት ለአውሬ ለአንበሳ የተሰጡት ከላይ አንገታቸውን ከስር ባታቸውን የተቆረጡት ምን አርገው ነው? ምን አርገው ነው? በጋሻው ዘመን ሰጠ። አንተም ቅሉ ድንጋይ ሰባሪ ሆንክ፣ ድንጋይ ሰባሪ ሆንክ። አሁን እነዛ ህፃናት ምን አርገው ነው? በየዘመኑ እየተነሱ ክርስትናን የሚያጠፉት ሰዎች ክርስቲያኖቹ የሚጠፉት ምን ስላረጉ ነው? ኃጢአት፣ በደላቸው አባቶቻቸው ግብ ስለሰሩ። ምን ታረግ፣ ምን ታረግ? ዘመኑ ያንተ ነው፣ ጊዜው ያንተ ነው፣ ጊዜ ያንተ ነው። ባህሩ ሲ እየታረዱ ያሉት ክርስቲያኖች አባቶቻቸው እንትን ስላሉ ነው የአንተ ካሴት ስለተቃጠለን ሻሸመኔን አላሁ አክበር እያሉ ያወደሙት ስላደረጉ ነው። እንግዲህ ድምፃቸውን ስሙ። እነዚህ የበጋሻው ካሴት በመቃጠሉ ምክንያት አባቶቻቸው አጥያት በመስራታቸው ምክንያት በኦሮሞ የዋሃቢ እስላም የሚታረዱት ክርስቲያኖች ኦርቶዶክሳውያን፣ አማሮች፣ ኦሮሞዎች ያለ ወላጅ የሚቀሩት እንደ በጋሻው አባባል ይሄን ነው። ይሄን አሳይልኝ። እስቲ አሰማው አሰማው አሰማው ከመጀመሪያ አርገው አሰማው።